ወይ ከእነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንደመወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ሁለተኛም ደግሞ ዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎን ጌታ ሆይ እንደመወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቃሉ። ሶስተኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘንና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ትታጠቅ ወደምትወደውም ትሄድ ነበር። ነገር ግን በሸመገልፍ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቃል፣ ወደማትወደውም ይወስድሃል። በምን አይነት ሞት እግዚአብሔር ያከብር ዘንድ እንዳለው ሲያመለክት ይህን አለው። ይህም ብሎ ተከተለኝ አለው ይላል ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይህች ዕለት ይህ በጴጥሮስና በክርስቶስ መካከል የተደረገው ቃለ ምልልስ ለጴጥሮስ ሁለተኛ መወለድ ነው። ለጴጥሮስ እንደገና ወደ እግዚአብሔር ቤት መምጣት ነው። ለጴጥሮስ እንደገና ወደ ተፈቀደለትና ወተወደደው ስራ መሰማራት ነው። ጴጥሮስ ነው ከእግዚአብሔር ጋር ካንድያ ልዩ ከክርስቶስ ጋር ደቀ መዝሙር ሆኖ ለሶስት ዓመታት ከሶስት ወር ቃሉን ሲመገብ ታምራቱን ሲያይ ድንቅ ስራውን ሲመለከት መሰክርም ዘንድ ከደቀ መዛሙርቱ ጋር ተልኮ አብሮ የመሰከረ ሰው ነው። ጴጥሮስ በራሱ በመተማመን ይታወቃል። ጴጥሮስ ለነገሮች ሁሉ ምላሽ ፈጥኖ በመስጠት ይታወቃል። ጴጥሮስ ቅንና ታዛዥ የነበረ ሰው እንደሆነ ይታወቃል። ጌታ አንዳች ነገር በሚፈልግ ጊዜ ጴጥሮስ ፈጥኖ ይነሳ የነበረ ሰው ይህ ቦታ የተገናኙበት ክርስቶስ ከተነሳ በኋላ ለሁሉም ደቀ መዛሙርቱን አስቀድሞ በማቴዎስ ወንጌል ምዕራፍ 26 ላይ ተናግሯቸው የነበረው ቃል ይፈጸም ዘንድ ከተፈጸመም በኋላ የተገናኙበት ቦታ ነው። ገሊላ ጥብሪያዶስ በባህሩ አጠገብ ዓሣ እያጠመዱ በነበረበት ሰ ክርስቶስ አስቀድሞ በምሽት የተላለፍ ዘንድ እንዳለው ከሞቱ በፊት ለደቀ መዛሙርቱ ተናግሯቸው ነበር። በዚያን ሰዓት በተናገረችው ሰዓት እንሆ እረኛው እንደሚመታ መንጎቹም እንደሚበተኑ ሁሉም ከሱ እንደሚርቁ አስቀድሞ ነገራቸው። ይላል መዝሙርም ከዘመሩ በኋላ ይላል ምዕራፍ 26 ማቴዎስ ወንጌል ምዕራፍ ቁጥር ሰላሳ ላይ ወደ ደብረ ዘይት ወጡ። ከዚያን ጊዜ ኢየሱስ በዚያች ሌሊት ሁላችሁ በእኔ ትሰናከላላችሁ። እረኛውን እመታለሁ የመንጋው በጎች ይበተናሉ የሚለው ተጽፏልና፣ ከተነሳው በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቱ አልሰናከልም አለ። ኢየሱስ እውነት እልሃለሁ፣ በዚህ ሌሊት ደሮ ሳይጮህ ሦስት ጊዜ ትግደኛለህ አለው። ጴጥሮስ ካንተ ጋር መሞት እንኳን የሚያስፈልገን ቢሆን ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ ደግሞ እንደዚህ አሉ ይላል። ይህ ቃል በዚህ በዕለቱ በተነበበው ወንጌል ተፈጽሞ እናያለን። እረኛው ተመቶ መንጎች ተበትነዋል። ደቀ መዛሙርቱ ክርስቶስ ተላልፎ ከተሰጠ በኋላ በብዙ ፈተና ውስጥ በብዙ ፍርሃት ውስጥ ነበሩ። ከአስራ ሁለቱ አንደኛው የሆነ ይሁዳ አሳልፎ በመስጠት ነው። ንጹሕ ሰው አሳልፎ እንደሰጣ አስቦ ራሱን አጠፋ ይላል። ሌላኛው በዚህ ሰዓት ከፍተኛ ፈተና ላይ ወድቆ የነበረው በቃሉ ፈጽሞ እንደማይክደው ሌሎች እንኳ ቢተውት እንደማይተው ቃል የገባው ጴጥሮስ ነው። እረኛው ይመታል፣ መንጋው ይበተናል ተብሎ የተፈጸመው ቃል ይፈጸም ዘንድ ስላለው ጴጥሮስ በምሽት ክርስቶስን በያዙ ሰዓት፣ እነሆ አንተ ደግሞ የገሊላ ሰው ትመስላለህ፣ አለባብስህና አነጋግርህ ከኢየሱስ ክርስቶስ ጋር ኅብረት እንዳለ ይመሰክር ባል ተብሎ ሲጠየቅ ይህን የምትሉትን ሰው ፈጽሞ አላውቀውም ብሎ የካደበት ነው። መንገው ይበተናል። ነገር ግን ከተነሳው በኋላ ገሊላ ቀድማችኋለሁ፣ በዚያ አገኛችኋለሁ እንዳለ በገሊላ ክርስቶስን ያገኝበት ቀን ነው ጴጥሮስ። አለ ከዚያ በፊት ሶስት ጊዜ ሌሎች እንኳ ቢክዱን ያልክድም ያለው ጴጥሮስ ይህን የምትሉትን ሰው አላውቀውም፣ ከቶ ከሱ ጋር አልነበርኩም ብሎ የካደ ሰው ነው ጴጥሮስ። ሶስት ጊዜ ክዶታ ያ ከክደት በኋላ በደቀ መዛሙርቱ ፊት ክርስቶስን አገኘ። ትወደኛለህ ነ የሚለው ጥያቄ ተጠየቀው። ጴጥሮስ ከደረሰበት ፈተና የተነሳ ከፍርሃት የተነሳ ንጹሕ ሰው በግፍ ተላልፎ ከመሰጠቱና ራሱን አሳልፎ በፈቃዱ እንደሰጠበት ተመለከተ ሰዓት ራሱን ወደ ማዳን ሄደ። ስለዚህ አልክድም እስከ ሞት እታመናለሁ ያለ ሰው እስከ ሞት መታመን ተስኖት፣ ይህን ሰው አላቅም ብሎ ከክርስቶስ ህብረት ተለይቶ ከዛም ክርስቶስ እንኳን ከተነሳ በኋላ በዚህ ወንጌል ማቴዎስ ዮሐንስ 21 ላይ እንደተጠቀሰው ወደ ጥንቱ ስራ ወደ አሳ ማጥምዱ የተመለሰበት ዕለት ነው። ሰዓት ነው። ክርስቶስ ተገለጠ። ጴጥሮስና ሌላ ስድስት ደቀ መዛሙርት አብረው ሆነው አሳ ያጠምዱ ዘንድ ወደዱ ነው የሚለው። እኒህ ሰዎች የተጠሩት ከአሳ ማጥመድ ነው። የድሮ ስራቸው አሳ በማጥመድ ይተዳደሩበት የነበረው ህይወታቸው። ክርስቶስን ጠበቁ ስላላገኙት ወደ ጥንተ ስራው ጴጥሮስ ተመለሰ። በእርግጥ ጴጥሮስ ከባድ ህይወት ውስጥ እንደነበረን እናየዋለን። ከካዲው በኋላ ዳግም ወደ ክርስቶስ ስፍረት ይመለሳል። ይህ ለሱ ጥያቄ ነበር። ዳግም ወደ ደቀ መዝሙርነት፣ ወደ በጎች እረኛነት ይመለሳል። ያ ፍርሃት ነበረበት። እንደ ሌሎች እኩል ያይነዋል። የወደደውን የሞተለትን አላውቅም ብሎስ ይህ የሚባለውን ሰው ከቶ አላውቅም ያለ ሰው እንደገና ከክርስቶስ ጋር ህብረት ይኖረዋል። ያ ፍርሃት አለበት። ዶሮ ሶስት ጊዜ ሳይጮህ ትክደኛለህ በከዳው ሰዓት ይላል ክርስቶስ። ባይወድ ሸንጎ ላይ እያለ ቀና ብሎ ጴጥሮስን ተመለክቶ ነው የሚለው። ጴጥሮስ ትዝ አለው፣ ሶስት ጊዜ ትገዳኛለህ። ስቅስቅ ብሎ አለቀሰ ይላል መሪር እምባን አነባ ይላል በዚያ የክርስቶስ አይኖች ተሰናበተ ጴጥሮስ የዛ ምሽት አካሄዱ ጥሩ አልነበረ አስቀድሞ ክርስቶስን ተከትሎ እንደነ ዮሐንስ አብሮ ከጎኑም መሆን ሲገባው በርቀት መከተል ፈለገ ይላል በፍርሃት ውስጥ ሆኖ በርቀት መከተል ፍጻሜውን ለማየት ሰዎች ከክርስቶስ ጋር ህብረት ማግኘት አብሮ መኖር ሲሰለችን የሩቅ ሰዎች መሆን ይመርጣል። ወይ ፍጹም ከእሱ ጋር ህይወቱን አልመሰረተውም፣ ወይ ርቀን ጠፍተን አንሄድም። የሩቅ መንገደኛ ሆነ፣ ርቆ ነው ሲከተለው ነው። ያ የክርስቶስ ህብረት ያ አንድነት ያ ፍቅር ላልቶ ይባስ ብሎ ከርቀቱም ሌላ ብርድ ስለነበረ እሳት ሲሞቁ የክርስቶስ ሰቃዮች ጋር የሽንጉ ህብረተኞች ጋር አብሮ ቁጭ ብሎ እሳት መሞቅ ጀመረና። ብዙም ጊዜ ከክርስቶስ እየራቅን ስንሄድ ከኃጢአተኞች ጋር ህብረት እንመሰርታለን። ከዘባኞች ጋር ከአመንዝሮች ጋር አንድነት እንመሰርታለን። ፍቅሩ እየራቀን ሂዷላ። ድምፁ እየራቀን ሂዷላ። እጆቹ እርቀውና ጴጥሮስ እሳት ሳፍ መሞት፣ በዚያም ሰዓት ነው። አንተ አንነጋግር አለባብስ እሱን ይመስላል። በራቅን ቁጥር ያ ፈተና አለማለት ነው። በዚህ ሰዓት ጴጥሮስ ከዳ፣ ክርስቶስ ራሱን አሳልፎ ሰጠ። እኖ እረኛውን መታለሁ መንጋው ይበተናል እንዳለ ነገር ግን ሶስተኛው ቀን እነሳለው በገሊላ ቀድማቸዋለሁ እንደተባለው በገሊላ ዛሬ የተገናኙበት ዕለት ነው። እንዴት ጴጥሮስ እንደሰለበተ ከባድ ነው ወገኖቼ። ሕይወቱን ማንነቱን ሰጥቶ ኑሮውን ትቶ ያ የተከተለው፣ ያ የሚወደው፣ ያ የሞተለትን ኢየሱስን ከርቶ እንዴት አይነት ሮሮ ነው። እንዴት አይነት ሐዘን ላይ እንደሚሆን አስብ። በዚህች ዕለት ግን ጴጥሮስና ኢየሱስ ተነጋገሩ። ጴጥሮስ ወይ ትወደኛለህን ያለ ዳግም ትገዳኛለህ አላለው። አንተ ከሀዲንህ ተጸጽተሃል ወይ አላለው። ትወደኛለህ የምክንያት አለ ቃል ያለ ሕይወታችሁ ገጥሟችሁ ያውቃል? የምትወዱትን የምታከብሩትን ልትለዩት የማትፈልጉትን ሰው በድንገት ቃላችሁን አብላችሁ ጊዜ ክፉ ሆኖባችሁ ከርታችሁት አብራችሁ መኖር እየፈለጋችሁ ታማኝነታችሁን መግለጽ እየፈለጋችሁ ነገር ግን ውስጣችሁ አልረዳ ብሎ ያን አይነት ፍርሃት ውስጥ ገብታችሁ ታውቃላችሁ? የጴጥሮስ ሕይወት ያ ነበር። መለየት የማይፈልገው ክርስቶስ ይወደው የነበር እስከ ሞት ድረስ አልለየ ብሎ በቃሉ ይገባለት። ነገር ግን ፈተናው አየሎበት ፍርሃት ጸንቶበት፣ ይህን ሰው አላቀውማለ በውኑ ክርስቶስ አውቃለሁ በውኑ ክርስቶስ ወደ ጥንት ሕይወት መልሰዋል። ያ ምሽት፣ ያ ሳምንት ለጴጥሮስ ከባድ ቀን ነበር። ሌሎች ደቀ መዛሙርቶች ራሱ የተለየበት ሰዓት ነበር። በፍርሃት ውስጥ ስለነበር ክርስቶስን መጠበቅ ተስኗቸው እኔ ዓሳ ላጠምድ እሄዳለሁ ብሎ የሄደበት ሰዓት ነው። በዚህ ሰዓት ወደ ድሮ ስራ ወደ ኋላ የተመለሰ